ሞጣ አውቀዋለሁ ከርነዋሪ አገሩ የምን ሰፈር ልጅ ትውልድ አገሩ መሰል የሁለት እጁነት የወረዳ ከርነዋሪ ከርነዋሪ ገበያ እረቡቅ ቀን ነበረ ገበያዋ። ጠላ በአስር ሳንቲ በአራት እንጠጣብን ነበር። በዚያን ጊዜ ይሄ ልጅ ገና ከጣነቱ ጀምሮ ደፋር ባለሙያ ወንድ ነበረ። ከዚያ ቀጥሎ በትምህርት በጣም ሶስት ሞጣ ገባ። አስራ ሁለተኛ ደብረ ማርቆስ ነበር የሚማሩ እየተመላለሱ። እንዳጋጣሚ በሱ ጊዜ ሞጣ ነው የጨረሰ አስራ ሁለት ከዚህ ዋዲ ድግሪ በድግሪ ሆነ። እንዴት ሁኖ እንደሄደ እስትሪውን እሱ ያወራል እንጂ በደንብ አላውቀውም። ቀጥታ አሜሪካ ሄደ። ያንሰዋል እንጂ የዓለም ተቆጣጣሪ መሆነው። በጉልበቱም ማውቀዋለሁ፣ በወንድነቱም ማውቀዋለሁ፣ በእውቀቱም ማውቀዋለሁ። በትምህርት ጉዳይ ግን ፍቺና ግጥሞን የእንግሊዝኛውን ባላውቀውም